እሺ ቤተሰቦች እንግዲህ የዚያራ አራ ሰዓታችን ላይ ነን። ዛሬ የምንዘይረው ዘይረው ወጣቱ በእድሜ ትንሹ ሚሊዮነር ነው። ስራው ግን ግዙፍ ነው። 37 የቴክኖሎጂ ውጤቶች ፈጠራ ባለቤት ነው። 14ቱ ደግሞ ዓለም አቀፍ እውቅናን ያገኘ ነው። ኢዘዲን ካሚል ነው። አዎ ሙሉዬ ከቅርብ ጊዜ ወ ደግሞ በሶፍትዌር ስራ ላይ ገብቶ ሶፍትዌር ዴቨሎፕመንት ላይ ዌብሳይት ላይ ሲስተም ላይ አፕሊኬሽን ላይ ብዙ እየሰራ ነው ያለው። ዛሬ እንግዲህ ቆንጆ ቆይታ ነዋ የሚኖር እንደዛ ያለው አምልሽ ከልጅነቱ ጀምሮ እናውቀዋለን። አዎ ዛሬ እሁድ ቤት ላይ ስለ አራዳነት አይደለም። እናው ኢዘዲን እኮ የዘመኑ አራዳ ጀግና ነው። እንግባ ትልቅ እንግዳ ተቀበላለ። ታደስ ሰላም ነው አለናለ። ይሄው ቢሮ ድረስ መጣን። እንግዲህ እንኳን በሰላም መጣችሁ። እንኳን ደህና ቆየን። አንተ ልጅ ገና በወጣትነት እንዴት ሳካለ? እኔ መንገድ ላይ እያወራሁት ነበር። አዩን እናት ታውቃለህ። ብዙ እናቶች ሲያውቁ ተባረ ተባረክ ይላሉ። እኔም እናት ነኝ። ስለዚህ የእናትህ ታሪክና የአንተ ግንኙነትና የተፈጠረው ወደ ፈጠራ የሄድክበት ነገር በጣም ነው ያስደነቀኝና እስቲ ለቤተሰቦቻችን ንገርልን። እንግዲህ በጣም ደስ የሚል አጋጣሚ ነበረን። ለእኔ ትልቁ ባለውለታ የእናቴን ካፌ የዘረፈው ሌባ ነው ብዬ አወራለው እና ምክንያቱም ወደ ትምህርት ቤት ምናምን ስሄድ መሀል ላይ ስለሆነ እሷ ጋር ቁርስ በልቼ ነው የሚሄደው። ካፌ ውስጥ ነው ቁርስ ምን በላው ቤተሰብ። ሶ ወደ ትምህርት ቤት ሳልፍ አዝናለች። እንደሌላ ጊዜ ሁሉም ነገር ተዘጋጅቶ ከስተመር እየተስተናገደ አልነበረም የጠበቀኝ በጣም አዘንኩኝ። መደገም እንደሌለበት ደግሞ ተሰማኝ ውስጤ። ሶ ካሁን በኋላ እንደዚህ አይነት ነገር እንዳይደገም ሌባ ድጋሚ ቢመጣ ቀድመን የምናውቅበት ብዬ በሯ ገና ሲነካ አባቴ ጋር ስልክ መደወል የሚችል በተች ሴንሰር የሚሰራ ቴክኖሎጂ ሰራሁኝ ማለት ነው። እንግዲህ የብዙ ትልልቅ ነገሮች ውጤት ችግር ነው። ለዛ ችግር ሶሉሽን በማምጣት ጀመርኩኝ ማለት ነው። እናቴ ስለመረቀችኝም ይመስለኛል በዛ ቴክኖሎጂ። ከዛ በፊት እኮ አንተ በዛ እድሜ 14 ዓመት ይሆናል በዛን ጊዜ እየጠገንክ። በምጠግነው ተረዳችኋለሁ፣ ራስክንም ትችላለና። እጅግ በጣም የሚገርም እውነት፣ ተመርቀሃል። እውነትም ባለውለታው ነው፣ እንደ ያሌባ ባለውለታ ነው። አስቡት፣ ሌባው ባይኖር አልሰራም ነበረ። ግን ወደ ፈጠራ እንድገባ ያደረገን ሌባው ነው። አይሽ እንትኑን ይሄ መክሊቱን መራው ማለት እኮ ነው። ትክክል ሚ ሌባው እያለ ከዛ በኋላ ሙሉዬ፣ ቅድም መግቢያ ላይ እያወራን ነበረ፣ ሰላሳ ሰባት የሚሆኑ ፈጠራዎችን ነው የሰራው ኢዘዲን። በጤና ዘርፍ ላይ አለ በሴኩሪቲ ላይ ሴፍቲና ሴኩሪቲ ላይ ያለ አይኦቲ ላይ ያለ እና ከዛ በኋላ ደግሞ ከብዙ አመታት በኋላ ይሄ ሃርድዌሩን ስራ ተውና ወደ ሶፍትዌር ስራ መጣና ዛሬ ያለንበትም እዚህ አይቤክስ ቴክኖሎጂና ፕሮሞሽን ድርጅት ውስጥ ነው ያለ ነውና እንደው በቅርብ ደግሞ ቲና ማርት ብላ መጣል። ኢኮሜርስም ላይ ምን አመጣ? ኢኮሜርስ ላይ ቲና ማርት ምንድነው? እሱም ብትነግረን ደስ ይለናል፣ አዲስ ነገር ስለሆነ። ንግድን ማዘመን ላይ በጣም ኢንትረስት ነበረኝ። ቲና ማርት የተመሰረተው እንዴት ነው? ሪሰንትሊ ጀስት ከአንድ አመት በፊት የኢንዶኔዥያ ላይ የኢንዶኔዥያ አፍሪካ ፎረም ነበረ። ሶ እዛ ላይ የአፍሪካ ወጣቶች በመወከል የዲጂታል ትራንስፎርሜሽን ኦፖርቹኒቲ ኢን አፍሪካ በሚል ንግግር እንዳቀርብ ኢንቫይት ተደረግኩኝ ወደ ኢንዶኔዥያ ባሊ ሄጄ ንግግር ሳረግ ከፊት ለፊት የተቀመጠ ትልቅ ሰው ነበረ። ዴቪድ ሃልፐርት ይባላል። 18 ዩኒኮርኖች ባክ ያረጋል። ባክ ሚያረግ ኢንቨስተር ነው። ሶወርድ እንትን ሊንክዲን ፕሮፋይል ሀይቼው ነበረ። ለሰዎች ሶፍትዌር ዴቨሎፕ ከማድረግ የዘለለ ትልቅ ነገር ምን ታስባለህ? ስኬሌብል ሊሆን የሚችል እና ብዙ ሰው ጋር ታች ሚያደረጋለኝ እኔ ትልቅ ሀሳብ አለኝ። አንተ ማነህ ስለው ቢዝነስ ካርዱ ሰጠኝና የት ነው ሆቴል ያረፍከዋለኝ? እንዲህ ያልኩት ቀላል ሰው እንዳልሆነ ገባኝ። እኔ ልምጣ ስለው አይ እኔ እመጣለሁ ብሎ መጣ። ቪዚት አደረገ፣ ቢዝነስ ፕላኑ አየው። ጀስት አስር ፐርሰንት ሰጥቼው በተሻለ የካምፓኒ ቫሉዌሽን ኢንቨስት አድርጎ ጀመር ነው ማለት ነው። ሶ ቲናማርት ምንድን ነው? የኢኮመርስ ካምፓኒ ነው። ኤሌክትሮኒክስ፣ መጽሐፍቶች፣ አልባሳት፣ ሌሎችም ፕሮዳክቶች ሰው የትኛውን ቦታ ላይ ሆኖ ኦርደር ያደርጋል፣ እኛ ዴሊቨር እናደርጋለን። እንደ አማዞን ማለት ነው። የኢትዮጵያ የአፍሪካ አማዞን ለመሆን ነው የምንሰራው። ያን ብቻ ሳይሆን ጎላችን በርካታ የስራ ድል መፍጠር፣ በተለይ የዴሊቨሪ ጆብ በጣም በርካታ የስራ ድል መፍጠር፣ የዲጂታል ትራንስፎርሜሽን የመንግስት እቅድ አለ 2025። አሁን ደግሞ 2030 የተባለ እቅድ አለ እዛ ላይ በኢኮመርስ ዘርፍ አስተዋጽኦ ማበርከት ነው እንግዲህ ትልቁ ሚሽናችን። በጣም ደስ ይላል። አዎ እንግዲህ እንትን ከመጀመሪያው ጀምሮ እንዴት እንደጀመርክ፣ እንዴት ወደ ቴክኖሎጂው እንደገባ፣ የስራ አጀማመር ወደ ፈጠራ እንዴት እንደገባ፣ ምን ያህል ፈጠራዎች እንዳሉ፣ ሁሉ ሚሊየነር እንደሆንክ ጉዞውን በሙሉ ጠቅላላ የኢትዮጵያ ህዝብ ያውቃል እና ጠቅመዋል ቢዝነሱ በጣም ጠቅሞኛል። ብዙ ኤግዛምፕል አልጠራም፣ አንድ ኤግዛምፕል ልንገራቸው። ቱርክ እያለው የቱርክ ገቨርንመንት ፉል ስኮላርሺፕ ሰጥቶኝ ሶፍትዌር ኢንጂነሪንግ ልማር ነው የሄድኩት። የመጀመሪያው አመት የተርኪሽ ቋንቋ ተማርኩኝ። ከዛ ልክ ክላስ ጆይን እንዳደረግኩኝ እኔ ብዙ ጊዜ ትምህርት ቤትም እያለሁ ይሄ ፕራይመሪ ሀይ ስኩል እያለሁ ትምህርት ቤት ውስጥ ብቻ የሚያስተምሩንን አይበቃኝምና ፈርዘር ጥናቶች ምናምን አደርጋለሁ ወደ ተርኪም ሄጄ ሶፍትዌር ኢንጂነሪንግ ክላስ ከመጀመሪያ ጭምር በፊት የሞባይል አፕ ዴቨሎፕመንት የዌብ ዴቨሎፕመንት ስልጠናዎች፣ ኮርሶች ኦንላይን ወሰድኩኝና የኢትዮጵያ ሕዝብ ታሪኬን ስለሚያቀኝ ሶሻል ሚዲያ ላይ ብዙ ፎሎወር ነበረኝ። ዌብሳይት ዴቨሎፕ አረጋለው ማሰራት የሚፈልግ ምናምን ብዬ ለኤግዛምፕል ደግሞ አንድ የሰራሁት የኤንጂኦ ተቋም ዌብሳይት ነበረ ፖስት ሳረግ በጣም በርካታ ኦርደር ነው የመጣልኝ። በአራት ወር ውስጥ ኒርሊ ሁለት ሶስት ሚሊየን ብር በጣም በቀላሉ ሜክ አደረግኩኝ። ለእረፍት ምናምን መጣሁኝ እዚህ። በመጣሁበት የመንግስት ቤቶች፣ የግለሰቦች፣ ሌሎችም ድርጅቶች ፕሮጀክቶች ምናምን ሰጡኝ። በጣም ብዙ ገንዘብ ሲሆንብኝ ብዙ ፕሮጀክት ምናምን ሲሆንብኝ ትምህርት ቤት ምዝገባና ምናምን ሲባል ቀረሁኝ እዚሁ። እኔ ምን እንደሚገርመኝ ታውቂያለሽ? ከኢዘዲን ሙልዬ እንትን አይለውም ይለው አይደክመውም ማለት ነው። ሰላሳ ሰባት ፈጠራ ማለት በጣም ብዙ ነው እና ፈጠራዎቹ ደግሞ ብዙ ጊዜ ሀርድዌር ላይ የነበሩ ነገሮች ናቸውና ምርት ላይ ገብተው ሰው ላይ ላይደርሱ ይችላሉ። ብዙዎቹም እንደዛ ናቸው። ያማ አላቆምህም። ሶፍትዌር ላይ መጣ። ከዚህ በፊት ከአይቤክስ በፊት ኤክስላብስ የሚባል ነበረ። ከዛ አይቤክስ መጣ። ከዛ ቲናማርት መጣ። ማለት ራስን ከማሳደግ አዲስ ነገር ከመፈለግ ከመፍጠር አርፋ አታውቅም። ና እንዴት ነው የማይደክምህ? ጥያቄ ለሆነ ነገር ፓሽኔት ኢነፍ ስንሆን የሆነ ነገር በጣም ወደነው ስንሰራ ያ ነገር ከስራ በተጨማሪ ለኛ ኢንጆይመንት ነው። ብዙ ሰዎች ሲሰሩ የሚደክማቸው ገና ወደ ቢሮ እራሱ መሄድ ሲያስቡት የሚደክማቸው እየሰሩት ያለው ነገር ገንዘብን ለማግኘት እንጂ ወደውት ስላልሆነ ነው። ሶ እኔ ወደ ቢሮ ስመጣ በጣም ደሰታለሁ። እንደውም ሪሰንትሊ ወደ ቤት ተመለስኩኝ እንጂ ቲና ማርት ልክ ፋውንድ እንዳደረግ ነው ኒርሊ ወደ ስምንት ወራት ሆም ኦፊስ ነበረ ማድረው እዛው ኦፊስ ውስጥ ማለት ነው። በጣም ፓሽኔት ነኝ ለምሰራው ነገር። ከዛ በተጨማሪ ደግሞ ጎሎች አሉኝ፣ ትልቅ ጎሎች አሉኝ። ከዛ ወደ እነዛ ትልልቅ ጎሎች የሚወስዱ ደግሞ ትንንሽ ማሳካት ያሉብኝ ነገሮች አሉ። ሶ ሁሌ የሆነ ነገር ካሳካሁኝ በኋላ የሆነ ነገር አለ። ሶ የሆነ ነገር አሳካሁኝ ምናምን ብዬም አቺቭ አደረግኩኝ ብዬ መቆም አይነት ሰው አይደለሁም። እኔ ስኬት ፕሮሰስ ነው ብዬ ነው የማስበው። ጊዜ ቴክኖሎጂ ነው። ቴክኖሎጂ ደግሞ ያው ትውልዱን አለም አቀፋዊ አድርጎታል አይደለም? ቢዝነሱ የሚሰራው ቴክኖሎጂው በሰጠው ሶሻል ሚዲያ ነው። ለአንተ ቴክኖሎጂው ና ሶሻል ሚዲያ ምን ያህል ጠቅመዋል? አስረኛ ክፍል ጀምሮ 2010 በኢትዮጵያ አስረኛ ክፍል ጀምሮ ነው ፌስቡክ መጠቀም የጀመርኩት ፌስቡክ ስጠቀም እያንዳንዱ ፕሮሰሴ ምሰራቸው ነገሮች ሁሉ ፖስት አደርጋለሁ። ምሰራቸው ነገሮች ፖስት አደርጋለሁ። አንዳንዴ ትልልቅ ድርጅቶች ከኛ ጋር ሲሰሩ ይጋብዙኝና ስቲል እንደ ልጅ ነው የሚያዩኝ። ምክንያቱም የሚያውቁኝ እነሱ 2010 ላይ ነው ያኔ ሀይ ስኩል ተማሪ እያለሁ ማለት ነው ሶ ከዛ ጊዜ ጀምሮ ፕሮሰሶችን ምናምን አፕዴት ምናምን እያደረጉ ምሰራቸው ነገሮች ከዛ ወደ ካምፓኒ ከመጣሁኝ በኋላ ከድርጅቶች ጋር ስንፈራረም ስንሰራ ስናስረክብ ምናምን ያለው ፕሮሰስ ምናምን ፐብሊክ ነው ሶ ቴክኖሎጂ የምንሰራው ስራ ላይ ያለምንም ከፍተኛ ኮስት ፕሮሞትን እንድናደርግ እና ክላይንቶች ፕሮጀክቶች ሴኪውር እንድናደረግ ምንሰራው ነገር በወልድሊ ፕሮሞት እንድናደረግ በድርጅትም ደረጃ ጠቅሞናል። በግለሰብም ደረጃ ደግሞ መጀመሪያ ወደ ድርጅት ከመምጣቴ በፊት በጣም ሲጠቅመኝ የነበረ ነገር ነው። በተለይ ኤአይ እኛ እዚህ ካምፓኒ ላይ በደንብ እንጠቀማለን። በሶስት ወር ውስጥ ስንሰራቸው የነበሩ ፕሮጀክቶች በአንድ ወር ውስጥ መጨረስ ቴክኖሎጂ ሶሻል ሚዲያንም ኤአይንም ሌሎችንም ቴክኖሎጂዎች እንደ አጠቃቀማችን ነው። ሶ የምንጠቀምባቸው ለበጉ ነገር ከሆነ እራሳችን መቀየር እንችላለን። ሌሎችንም መቀየር እንችላለን። ፖዘቲቭ ኢምፓክት ማድረግ እንችላለን። ይዙ ግን አንድም ይሄ ተቋም የሚሰራው ነገር የተለያዩ የድርጅቶችን የዌብሳይት፣ የሲስተም፣ የአፕሊኬሽኖች ጉዳይ ነው እና እንደ ሀገር ደግሞ ይሄ የዲጂታላይዜሽኑ መንገድ በጣም ትልቅ ሆኗል ና ተቋማትም ሀገርን በተለያዩ መንገድ በተለይ አገልግሎት የሚሰጡ ተቋማት እየዘመኑ ነው እና ይሄ ስታይ ምንድን ነው ፊልም የምታደርገው? በጣም ደስ ይለኛል ኢንዱስትሪው በጣም እንዲነቃቃ አድርጎታል አሁን በተለይ ሞር ጥሩ የምንላቸው ፕሮጀክቶቻችን የመንግስት ፕሮጀክቶች ናቸው የዲጂታል ትራንስፎርሜሽኑ ዲጂታል ክፍያዎች ከማስለመድ እንዲሁም ደግሞ በአጠቃላይ የመንግስት የኢገቨርናንስ ሲስተሞች ኢምፕሊመንት ማድረግን ለእኛ በጣም አግዞናል በዚሁ ማለፍ ማልፈልገው ነገር ሀያ የእርዳታ ተቋማት በነጻ ዌብሳይት ዴቨሎፕ አድርገን ሰጥተናቸዋል። በደንብ መጠቀምና ፉሊ ዲጂታላይዝ ማድረግ ደግሞ ስንጀምር ኑሯችን በጣም ይቀላል ብዬ አስባለሁ። በዚሁ እንግዲህ መንግስታችንን ማመስገን እፈልጋለሁ። አሁን አንተ በጣም በልጅነት ነው ካምፓኒ መምራት የጀመርከው፣ ሰራተኛ ቀጥረ ማለት ነው። እንዴት ነው ቻሌንጁ? ማለት ከአንተ በእድሜ የሚበልጡትን ሰዎች ማዘዝ በጣም ከባድ ነው። እኔ ራሴ በልጅነት የሆነ ስራ ጀምሬ አይቸዋለሁ። ላከብሩ ይችላሉ። እንዴት ነው ልዘዛቸው? ሁሉ መጨናነቅ አለና አንተ ከዛ በፊት ያለህ ኤክስፔሪንስ አለ ታቀዋለ ውስጥህን ለማስረዳት ይከብዳል። ግን ታላላቆችን እንዴት ነው ያቻቻልከው? ሰዓት ምናምን ሳገኝ በደንብ መጽሀፍቶች አነባለሁ። በተለይ ከሊደርሺፕ ጋር የተያያዙ መጽሀፍቶች። ያ ብቻ ሳይሆን እኔ መጽሀፍትም ማያቸው የምሰማቸው ፖድካስቶችም በተጨማሪ በጣም ሼፕ አደረገኝ ብዬ ማስበው ኤርሊ ኤጅ ላይ ካምፓኒ መክፈቴ ነው። መጀመሪያ አካባቢ ለምሳሌ ሄክስ ላብስን ፋውንድ ስናረግ ሰራተኞቹ አንዳንዴ አምስት ሰዓት ይገቡ ነበረ ሶ እንትን ማስተርሱ ላይ ያለው ምናምን አለ እድሜው ሊርሊ ወደ 30 ምናምን የተጠጋ ምናምን ሲገባው እንዴት ብለሽ ትቆጫለሽ። በቃ ያንተ ትልቁ 30 ነው አይደል? በነገራችን ላይ ሁለቱም ካምፓኒዎቻችን ላይ ለምሳሌ ቲና ማርት ላይ ወደ 26 ሰራተኞች አሉ። ሁሉም ወጣት ነው። ሞር ከወጣት ጋር ስለምግባባ ወጣቶች ነው ሀያር ማድረገው እና በጊዜ ሂደት ውስጥ ግን ምን ተማርኩኝ ሪሶርስ ዝም ብሎ መባከል እንደሌለበት እና ሰው ስራሽ ላይ መጥቶ በትክክል ስራው ማይሰራው ምናምን ከሆነ የካምፓኒሽ ህልውና ያንቺም የግል ህልውና ላይ ነው የሚመጣውና ሞር ሲሪየስ ወደ መሆን መጣሁኝ። ሶ ታይም ላይ ስትሪክት መሆን፣ ከዛም ሲያልፍ ማስጠንቀቂያዎች መስጠት፣ ኬፒአይዎች ጭምር ማስቀመጥና የሆነ ሰው ለምሳሌ ቲና ማርት ላይ አንድ ሴልስ አለች በወር ውስጥ 30 የልብስ ሻጭ ሱቆች ምናምን ካላመጣች ልትሰናበት ትችላለች። ልክ እንደዛ አይነት የኪ ፐርፎርማንስ ኢንዲኬተሮች ማስቀመጥ። በአጠቃላይ በፕሮሰስ ውስጥ እንዴት መምራት እንደምችል በደንብ ተምሬያለሁ ብዬ አስባለሁ። ማይሰራውን በሚሰራ ሰው ሪፕሌስ ማድረግ፣ ከዛ በተጨማሪ ደግሞ በደንብ የሚሰራው ደግሞ ፕሮሞሽን የደሞዝ የፖዚሽን ሌሎችን ፕሮሞሽኖች በደንብ መስጠትና በደንብ ማቅረብ ላይ ደግሞ መጣሁኝ ማለት ነው። አባራል ሰራተኛ በጣም በብዛት ነው ማባረረው። ላይ ሪሰንትሊ ራሱ ኒርሊ አንድ ዲፓርትመንት ውስጥ አምስት ሰው አትዋንስ አባረር ያለሁ ግን እኮ በልጅነቱ ስለሆነ የጀመረው ካምፓኒውን እና እንዲያረፈዱ ሲመጡ ችግሮች እየታዩት እየተዘረከረኩ ሲመጡ ማንበብ ጀመረ፣ አስተዳደር መማር ጀመረ ማለት ነው በራሱ። አሁን ቤስት አስተዳደር ሆንክ ማለት ነው ብዬሽ አስባለሁ። በደንብ 24 ዓመት ሞላ። ጁን 14 ይ 25 ይሞላኛል። ትናንትና እያሰብኩት እድሜ ሄዷል። ደህና ከዚህ በፊት የተለያዩ ኢንተርቪዎች ላይ ሰላሳ አመት ሲሞ ላይ ቢሊየነር እሆናለሁ ከዛም ጥሮታ አወጣለሁ። ቢኒ ያለው ሚ አይደል ሚማ ሆና ቢሊየነር ስንት ጎደለ ለቢሊየነርነቱ ነው ጥያቄው። እንደማሳካው ማሳካው አልጠራጠርም። ኢንሻአላህ ከአላህ ጋር በተለይ የቲና ማርት ላይ ከረንት ቫሉዌሽናችን 5 ሚሊዮን ዶላር ነው። ትንሽ ነው ይሄ ግን በጣም በፍጥነት እያደገ ያለ ካምፓኒ ነው። አይቤክስም በጣም በፍጥነት እያደገ ያለ ካምፓኒ ነው። ሶ በነዚህ በሁለት ካምፓኒዎች በእርግጠኝነት በቫሉዌሽን አንድ ቢሊየን አልፈን ኢትዮጵያ ውስጥ በተለይ ከግል ካምፓኒዎች ዩኒኮርን ሆነን ከተለያዩ የኢስት አፍሪካም የአፍሪካም ሀገራት ወደ ኢትዮጵያ ስታይ ከሚታዩ በደንብ ጎልተው ከሚታዩ ዩኒኮርን ከሆኑ ካምፓኒዎች መካከል ድርጅቶቼ እንደሚጠሩ አልጠራጠርም። ከ30 ዓመቴ በፊት ፎርብስ ላይ ሰርቲ አንደር ሰርቲ ላይ ሊስት መደረግ እፈልጋለሁ። አሳካዋለሁ ብዬ አስባለሁ። ለዛ የሚደረገው ጥረት ሁሉ እያደረግን ነው። ጠራጠር እኔ አሁን ጡረታ ያለው በሰላሳ አመቱ ጡረታ እኮ እንዴት? አሁን በዚሁ ላስተካክለውና ጡረታ ማለት እኔ ሞር በተለያዩ ካምፓኒዎች ሜክ የሚደረጉ ገንዘቦች አሉ። ገንዘብ በደንብ ይኖርሻል። ስለዚህ ያኔ ኦፊስ ውስጥ ገብቶ ከጠዋቱ ሁለት ተኩል እስከ 11 ተኩል መስራት ሳይሆን ወጣቶች ምናምን እየፈለኩኝ በጣም ጥሩ ሀሳብ ምናምን ያላቸው ወጣቶች እየፈለኩኝ ካለኝ ገንዘብ ላይ ኢንቨስት ወደ ማድረግ እና ሞር ስታርታፕ ማበልጸግ ላይ ፎከስ አደርጋለው ነው። አሁን ዓለም ላይ ካሉ ታላላቅ ፈጠራዎች አሉ። ይህንን እኔ በፈጠርኩት ኖሮ ብለህ የሚቆጨ የለም፣ የሚቆጨኝ አይቆጨኝም። ኦቪየስሊ ግን በጣም ያስደስተኝ ፈጠራ አለ። ይህም ዳይናሞ ነው። ዳይናሞ በጣም ለብዙ ነገሮች ለተሽከርካሪዎች፣ ተሽከርክረው እንዲሄዱ ሃይድሮ ኤሌክትሪክ ፓወሮች ደግሞ ሜካኒካል ኤነርጂ ወደ ኤሌክትሪካል ኤነርጂ ተቀይሮ መብራት እንዲበራ እስከ ማድረግ ድረስ ፓወር ያለው ቴክኖሎጂ እንትን ፈጠራ ነው እና የዳይናሞን ፈጠራ በጣም አደንቃለሁ። እኔ አሁን ካንተ በጣም ደስ ምትለኝ ምክንያቱም የእኛም ችግር ስለሆነ፣ ስትገባ ስልካችሁን አጥፉ ተብሎ አዳራሽ ቲያትር ልንጀምር ስን ይባላል እኮ፣ ግን ሰው አብዛኛው አይጣፋም አያጠፋም። እና ያቺ የሰራሃት ሳውንድ እንትኗን በር ላይ ነው አደለ? በር ላይ ነው የሚገጠመው። እሷ በጣም ጉደኛ ነች። በር ላይ ነው የሚገጠመው። ኢምፕሊመንትም ለማድረግ ፈልገን እዚህ ሀርድዌሩ ለሆነ ተቋም ብቻ መሸጥ ከቢዝነስ አንጻር ብዙ ስኬሌብል ምናምን አይደለም። እቃ አምርተን ሀርድዌር ከምንሸጥ ለምን የሞባይል አፕ አድርገ ነው አፕሊኬሽኑ ጭኖት ሰው ወደ ቤተ ክርስቲያን፣ መስጂድ፣ የስብሰባ አዳራሽ፣ የሚዲያ እንትን ውስጥ ሲገባ ሎኬሽን እኛም እናስገባለታለን። ላቲቱድ ሎንግቱድ ሬዲየስ እናስገባለት ና ለምሳሌ ወደዚህ ስብሰባ አዳራሽ ከሆነ ገና ስትገቢ ሳይለንት፣ ስትወጪ ራሱ ላውድ ያደርገዋል ና ያ ብቻ ሳይሆን ቤተ እምነትም ከመደገፍ አንጻር እዛው ላይ በቴሌ ብር ሰብስክሪፕሽን አለው ሌሴ አስር ብር ሊሆን ይችላል። መንዝሌ እየቆረጠበች እንደዛ አይነት አድርገን በሞባይል አፕ ደረጃ ሰርተ ነው አሁን ከቴሌ ብር ጋር የሰብስክሪፕሽን ፔመንት ኢንተግሬሽን ስቴጅ ላይ ነን። ሶ በአፕ ደረጃ ላውንች እናደርገው እና በጣም ብዙ ተማሪዎች ይጠቀሙታለን ብለን እናስባለን። በተለይ ወደ ላይብራሪ ወደ ፈተና አዳራሽ ሲገቡ ራሱ ትክክል በደንብ ይቻላል። ሌላው ይሄ የሳቱ ነው። የሳት አደጋው እኔ ልነግር አልችልም። በቃ በተለይ ለእኛ ትክክል ትክክል ሂደት የሳት አደጋው ራሱ የዩኤስ ኤምባሲ ጃይካ ኢኮግላፕስ ያዘጋጁት የቢዝነስ ኮምፒቲሽን ላይ ያሸነፍኩበት እንደ ሀገር አቀፍ 63 ፕሮጀክቶች ነበሩ። የኔ በቢዝነስ አይዲያም በፕሮቶታይፕም ደረጃ ያ ፕሮዳክት ኤክስፋየር ይባላልና ስድስተኛ የወጣሁበት ነበረ ማለት ነው። ሶ ቴክኖሎጂው ስሞክ ዲቴክት ያደርግና ይሄ ትሬሽሆልድ ምናምን እንትን ቫሊዩ አለው እሱን ዲቴክት ያደርግና መጀመሪያ ሴት አፕ የተደረገው ሲደረግ የነበሩ አምስት ስልክ ቁጥሮች ጋር በአምሳ ሰከንድ ውስጥ አስር አስር ሰከንድ እየዘጋ ነው የሚደውለው አንቺ ጋር ይደውልና ከዛ በኋላ አስር ሰከንድ ከጠራ በኋላ ያው ኖቲፋይ ያደርጓል ይዘጋና ወደ ሁለተኛው ቁጥር ወደ ልጅሽ ጋር ይደውላል፣ ወደ ባለቤትሽ ጋር ይደውላል። እንደዛ አይነት ቴክኖሎጂ ነው የሰራሁት በፕሮቶታይፕ ብቻ ደረጃ ሳይሆን ኢቨን ፕሮዳክትም ሳምፕል ፕሮዳክትም ዴቨሎፕ አድርገን ኢንቨስትመንቱ ላይ ባሉ ፐርሰንቴጆች ባለመስማማት ወደ ማርኬት ያላስገባነው ቴክኖሎጂ ነው። እና ወደፊት ግን ብዙ ማስባቸው ነገሮችም ፕላስ ደግሞ ከዚህ በፊት የሰራኋቸው ነገሮች ደግሞ ሞር ከጊዜው ጋር ኢምፕሩቭ አድርጌ በራሴ ኢንቨስት አድርጌባቸው ወደ ማርኬት አመጣቸዋለሁ ብዬ አስባለሁ። ምርጥ ነው አይደል? በጣም በጣም ጥሩ ነገር ነው። በጣም ብዙ ሽልማት ተሸልመሃል። ከመጀመሪያው ስራ ፈጠራህ ጀምሮ ብዙ ሽልማቶችን አግኝተሃል በሀገር ቤትም፣ በዓለም አቀፍ ደረጃም ና ጠቅላይ ሚኒስትር ዶክተር አብይ አህመድ ሸልመውህ ነበር። ትክክል ሁ የሃይ ስኩል ተማሪ ነበር። ያኔ ነው እንደውም ቤተሰብ ምሰራው ነገር ከእቁብ የቆጠረው ነው የቆጠረው ቁም ነገር የቆጠረው ያኔ ነው። እና አባቴ አፍሪካ ህብረት አዳራሽ ውስጥ ቁጭ ብሎ ከዛ በኋላ እኔ ስሜ ተጠርቶ ምናምን ዶክተር አብይ ሲሸልሙኝ ከዛ ጊዜ ምናምን ጀምሮ ነው ቤት ውስጥ ኢዘዲን የሚሰራው ነገር ቆራሌ ብቻ አይደለም ሚጠቅፋል ማለት የጀመረው እንጂ ከዛ በፊት ይሄ ቆራል ይሄን ተው ትምህርትህን ላይ ብቻ ፎከስ አድርግ ነበረና ነው ጥሩ ነገሮች ምናምን ስንሰራ አፕሪሺየሽኖች ይኖራሉ። ሶ እነዚህ አፕሪሺየሽኖች ደግሞ እኔ በቃ የሆነ ነገር ሰራሁኝ ዋው ምናምን ብዬ እንድቆም ያረጉኝ ሳይሆኑ፣ ኃላፊነት የሚጭኑብኝ ነው ናቸው። በክቡር ጠቅላይ ሚኒስትሩም ስሸለም ሌሎች በርካታ ሽልማቶች ዩኤንዲፒ ሶልቪት ብሪቲሽ ካውንስል ኢቭን ኮፕ 26 ኢንተርናሽናል ኮምፒቲሽን ላይ ራሱ የኮፕ 26 ፕሮግራም ላይ ራሱ አሸናፊ ነበርኩኝ ና በርካታ ሀገር አቀፍም ዓለም አቀፍም ሽልማቶች ሳሸንፍ እያንዳንዱ ሽልማት ለእኔ ኃላፊነት ነበረ። በዓለም ላይ በዚህ በቴክኖሎጂው ታላላቅ አሉ እንዳንተ ስኬታ የማይሆኑ በጣም የተሳካለ፣ ማን ታደንቃለህ? ማን ሮል ሞዴሌ ነው የምትለዋለ እንደነ ሴልጁክ ባይራክታር የተርኪ እንደነ ኤላን መስክ ኦቪስሊ ዘ ፈርስት የሚጠራ ሰው ነው። አሁን እንደውም ልጅ ብሎኛል፣ ወደ እንትና ጋ ነው የምንሄደው ስለው ኢትዮጵያዊ ኤላን መስክ አለ። ኤላን መስክ እንግዲህ የሁሉም ሰው ሮል ሞዴል ነው፣ እና ሌሎችም በርካታ ሮል ሞዴሎች አሉ። ስማቸው ብጠራ በጣም ብዙ ናቸው ናቸው። እሁድ ቤት ላይ እያወራን አልነበረ ስለ ዛሬ እሁድ ቤታችን ስለ አራዳነት ነበረ ስናወራ የነበረው እና ካወራ ነው አንፃር ይዘድን ስታገኘ ትክክለኛው አራዳ። ይኸውልሽ እኛ ይኸውልህ እሁድ ቤት አንዳንድ ርዕስ እንወያያለን እና ርዕሳችን የአሁኑ እንትን ነው ምንድን ነው አራዳ ነው እና እኔ ለእኔ አራዳነት ይሄ ነው። አራዳነት ቫሉ የስራን ቫሊዩ ያወቀ በጊዜ የነቃ የሚያከብር ባህሉን አገሩን። አሁን አንተ ሰራህና ለእኔ ብቻ አላልክም። ይኸው እየሰራ ነው እና አገርን እያኮራ ነው ታዲያ ከዚህ የበለጠ አራድነት አለ? ከዚህ በላይ ሁሉም ወጣቶች በቻሉት አቅም ያላቸውን ፖቴንሻል ሁሉ እየተጠቀሙ መፍጠር ቢችሉ ስራ ላይ ደግሞ ካሉ በቅጥር ከሆነ የሚሰሩት ስራቸውን በአግባቡ ቢሰሩ ሀገራችን፣ አህጉራችን፣ አለምንም ጭምር እንቀይራለን ብዬ አስባለሁ። ምክንያቱም ኮሌክቲቭሊ የብዙ ሰዎች ምናምን ውጤት ነው ሀገርንም አህጉርንም ሊቀይረው የሚችለውና በዚሁ አጋጣሚ ወጣቶች በጣም በርቱ፣ አራዳ እንሆን ማለት ፈልጌ ነው። እዚህ ትውልድ ላይ ካሉ እንደ ምልክት የሚወሰዱ ሰዎች መካከል አርያ ሊያደርጉ የሚችሉ አይነት ልጅ ነህ ኢዘዲን። እና ከትውልድ በጣም የሚያኮራህ ነገር ምንድን ነው? እውነት ለመናገር በጣም ብዙ የነቃ ትውልድ ምናምን አለ። አሁን ሚዲያ ላይ ምናምን አይቀርቡም እንጂ ኒርሊ ከኔ ኤጅ ጋር ምናምን የተጠጋጉ ከኔ ኤጅም በአንድ አመት ምናምን ሚያንስ ለምሳሌ ልጅ አለ። በጣም የሚገርማችሁ ነገር ኤሌክትሪክ ሞተር ባይክ እና የኤሌክትሪክ መኪኖች ፓርት ከቻይና ያመጣና እዚህ እያመረተ ምናምን ይሸጣልና፣ ሺሃብ እና ሌሎችም ጓደኞች ምናምን አሉኝና የዚህ ትውልድ በጣም የነቃ ነው ብዬ አስባለሁ። ወደ ትምህርት ቤት ይገባሉ፣ ከዛ በኋላ ደግሞ በደንብ አንደርስታንድ ካደረጉት በኋላ ወደ ስራ ይመለሳሉ። ሲመለሱ ግን ለመቶዎች ከመቶ በላይ ለሆኑ ሰዎች ከዛም በላይ ለሆኑ ሰዎች የስራ እድል ይፈጥራሉ። አስቢው። በዛ መካከል ውስጥ ደግሞ ስንት ቤተሰብ ሊያስተዳድር የሚችል ሰው ምናምን እንዳለ ያ ብቻ ሳይሆን ሀገርንም ጭምር ነው የምታገዙት። በጣም የነቃ ትውልድ አለ ብዬ አስባለሁ። በዚህ ጊዜ በጣም ወጣቶች ናቸው፣ ግን ካፒታላቸው፣ የሚፈጥሩት ቫሊዩ፣ የሚፈጥሩት የስራ እድል እንዲሁም ደግሞ የሚፈቱት ችግር ቀላል የሚባል ምናምን አይደለም። እና ብዙ የነቃ ትውልድ አለ ብዬ አስባለሁ። ትምህርት ላይ ራሱ እያሉ ብዙ የሚሰሩ ምናምን አሉ ሎካል ብቻ ሳይሆን ኢንተርናሽናል ስራ ለምሳሌ አራት ኪሎ አካባቢ አፓርትመንቶች ተከራይተው ገዝተው ከዛ በኋላ ደግሞ የራሳቸው መኪና ምናምን ገዝተው ገና የዩኒቨርሲቲ ተማሪዎች ናቸው። ሶፍትዌር ኢንጂነሪንግ ግን በጣም ብዙ ሜክ ምናምን እያደረጉ ኢንተርናሽናል የሆኑ ፕሮጀክቶች ምናምን እየሰሩ ያሉ ወጣቶች አሉ። ገና እነዚህ ልጆች ባችለር ባችለራቸው አልጨረሱ። አስቢ እንግዲህ ከተመረቁ በኋላ ለስንቶች የስራ ድል ሊፈጥሩ እንደሚችሉ። ወጣቱ ገና ትምህርት ላይ ራሱ እያለ ራሱ እየቀየረ ነው፣ ለሌሎችም እየተረፈ ነው ብዬ አስባለሁ። ብዙ ወጣቶች እየመጡ ነው፣ ብዙ አሉ። ስለዚህ ተደብቀዋል። ደግሞ ልክ በደንብ መሰረት ሲይዙ ብቅ ይላሉ ማለት ነው። መጀመሪያ ዋናው ነገር ራስን መቻል ነው። ከዛ ቤተሰብህን መርዳት፣ ጎረቤትህን መርዳት ቀጥለ ነው ሀገርን፣ እንደዛ እያልክ ነው አንተ የመጣኸው ና ፕሮሰሱን። ልክ ከላይ እግዚአብሔር ወይ ይመራሃል ወይ የእናት ምርቃና የአባት ምርቃት አለ እንጂ እንትኑን አልሳትም። እና እጅግ በጣም ታስደስት ወጣት ነህ ኢዘዲን፣ እና የተባረክ ነህ። ስለዚህ ይጨምርልህ አይደለም እና ያሰብከው ነገር ደግሞ እንደሚሳካ እርግጠኛ ነን። በመምጣታችን ብዙ ነው ያተረፍነው። ሀይ ስንመጣ ምን እያልን መሰለህ መንገዱ ክራውድድ ሆኖ ነበር። እንግዲህ ኢዘዲን በላይ የሚበር መኪና ካልሰራለን በስተቀር ኤላን መስክ ኦልሬዲ የሃይፐር ሉፕ ፕሮጀክት ምናምን አለው እና ከሀገር ሀገር ጭምር ወዲያው ምናምን የሚያደርስ እና ያው ከተማችን እንደሚታወቀው ሪፎርም ላይ ነው። ኮሪደር ምናምን ሶ መንገዶቹ ምናምን ሴት አፕ ተደርገው ካለቁ በኋላ ፈጣን የሆነ ትራንስፖርቴሽን ሲስተም ይኖረናል ብዬ አስባለሁ። ቆንጆ ነበር ቆይታችን፣ በጣም እናመሰግናለንበጣም በጣም አመሰግናለሁ ስለጎበኛችሁኝ። እንመጣለን ሌላ ጊዜ አንተ ደግሞ ወደዛ ጎራ በደንብ በደንብ ጎራ። ስለጋበዛችሁኝ በጣም ደስ ብሎኛል። ተመልካቾችም በተለይ ወጣቶች ብዙ ቁም ነገር ከሰራኋቸው ስህተቶች ከስህተቶቼ ተምረዋል ፕሮሰሶቼ ብዙ ነገር ተምረዋል፣ እንዲሁም ደግሞ ካሳካኋቸውም ነገሮች የሆነ ቁም ነገር ወስደዋል ብዬ አስባለሁ። እንግዲህ ንበርታ አራዳ እንሆን ማለት እፈልጋለሁ።